ኧረ፣ እንዴት እንዴት ነው ነገሩ? ጸጉር መነካካት የኔ ቆንጆ የኔ ወዳለኮ የኔ ውዳለ ዳኔ እንዶ ግን ደዋድ ብያለው። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ። የሀይሚና የብርኬ ነገር እንደዚህ ሆኖ ቀረ ማለት ነው። በጣም ያሳዝናል። የምሬን ነው። እኔ በጣም አዝኛለው። ዛሬ በቃ ማውራው ሁሉ ጠፍቶብኛል። ምን ማለት እንዳለብኝ አላውቅም። መፍረድ እንኳን አትችሉ። የትኛውን ይዛቸው የትኛውን ትለቁታላችሁ? በጣም ከባድ እኮ ነው። ሁሉም በራሳቸው መንገድ እየሄዱ ነው ያለ እና ስለዚህ ሁሉም በራሱ መንገድ ጥሩ ነኝ ወይም ደግሞ እኔ ልክ ነኝ ብሎ የሚያስብን ሰው ምን ብላችሁ ትናገሩታላችሁ? እና ይስተካከላል። ይሄ አሽቄ ማለት ነው ሀይሚን፣ እንደፈለገ ያደርጋል ይነካል፣ ጸጉሯ ምናምን ይፈልሳል እና ለሀይሚ ትልቅ ቦታ ለኛ ያለ በል ካሬውን አሳይን እስኪ ስንት ካሬ ነው በአከዳኔ ተብዬው እችን ምውድ ለጋሽ ማሙድ ያለቃነብ መስሎ ከሆነ ተሳስተሃል። እንኳን የተደረገ ያልተደረገ የምናውቃለን። እና ምን እያደረግክ እንደሆን እኮ ግልጽ ነው፣ ከዚህ ጋር ማለት ነው፣ ብርኬን ለማናደድ። በነገራችን ላይ ሀይሚ ለእሱ ሰላም ብላ እሱ ለማስታረቅ ነው የመጣችው አደለ። እሱ ግን በተቃራኒው ምንድን ነበር ሲያደርግ የነበረው? ምን አይነት ለክፋት የቆመ ሰው እንደሆን አስቡት። ሀይሚና ብርኬ አሁን ላይ ሰላም አደሉም አደለ። ስለዚህ ሁሉንም በተመሳሳይ እንታረቅ ማለት ሲገባው እሱ ግን ከሱ እንድትለይ ነበር ሲያሽቃብጥ የነበረው ሀይሚ አይነሽን አልከፍት ብለሻል እንግዲህ ተናገርን ተናገርን የምር ደከምን ምን እንበል ከዚህ በላይ እንዴት የሰው ልጅ ማለት ነው ሀይሚ ብሮኬም እንዴት ከፊታችሁ በጣም ትልቅ እየግብዳ የሆነ ሴራ እየተሰረባችሁ በመካከላችሁ ገብተው ሊበታትኗቸው እየተነሱ እየሄዳችሁ መገናኘት እየሄዳችሁ መገናኘት የምር አሁን እኮ በሶሲና በዳኒ እኮ ምን እንበልኛ። ምክንያቱም እናንተ ፈልጋችሁ እያገኛቸዋቸው ስለሆነ፣ በመቀጠል ደግሞ ሶሲ ማለት ነው አታሽ ቀብጭ አታሽ ቋልጭ ማርያምን ብሩኬን አታገኙም የጭ። ዛሬ ደግሞ በቃ አስጠልቶባት አሉ የሆነ እንዴት ነው ላይክ ፍቅር የያዘው ሰው መሰለች ልበል የሆነ ተቀለሰለሰችብኝ። ብቻ እመኑኝ ይሄ ሴራ ብትንትን ብሎ ተበታትኖባቸው ሀይሚና ብሩኬ በአንድ ይሆናሉ። ሀይሚና ብሩኬ ራሳችሁን አስከብሩ ማለት እናንተ ለግላችሁ በቂ ናችሁ። እናንተ ራሳችሁን እንዴት ነው እራሱን የቻለ ወዳጅ ተመልካች አድናቂ አላችሁ። ለዚህ ሰው ክብር ስትሉ እንኳን የሆነ ነገር ፍጠሩ ሁለታችሁም። በጣም የሚያሳዝናል። ሀይሚ የሆነ እንዴት ነው የቆረጠ የቆረጠ ነገር ነው የምትናገረው። እና እኔ ግን የሆነ በቃ ከጀርባ የሆነ ነገር አለ ወይ እያልኩ እየገመትኩ ነው። እንዴት ነው የሰው ልጅ በዚህ ላይ ማለት በአንዴ እንደዚህ ቁርጥ ሊያደርግ የሚችለው? በጣም ከባድ ነው መቁረጥ። እንደዚህ ቀላል ነው እንዴት? በመቀጠል ይህ ቀርታ ልብ ይኖረን ያው ሁላችንም ሳናጠፋ ስለማንኖር ይህ ቀርታ ልብ ሊኖረን ይገባል። ብሩኬ ደግሞ በናት በቃ ከነሶች ባካንተ አውቆ መስኪ አትገናኝ እንዴ እስከሚፈልጉት ድረስ እውነቱን ተናገርክ አይደለ ምንም ነገር አልተፈጠረም ጀስት ፕራንክ ነው ብለሃል። በቃ ራስን ለማንም ማስረዳት አይጠበቅብም እኮ ለማይጠቅሙ አይጠቅመሁም እንዴ ከምትወዳት ሰው ሊለዩ እኮ ነው እያሰፈሰፉ ያሉት። በእንደዚህ አይነት ጩኸት ሁሌም የምትገናኙ ከሆነ አንተና ሀይሚን ትንሽ ተረጋጉ ለራሳችሁ ጊዜ ውሰዱ ማለት ነው የምችለው እኔ ከዚህ በላይ ምንም ማለት አልችልም ውድ ቤተሰብ የምር እኔ እንጃ አላውቅም እንደው ጭንቅ ብሎኝ ነው የመጣሁት ማሪ ምን ነው የምላችሁ በጣም ነው ግራ የሚያጋባው በዚህ ደረጃ ሀይሚና ብሩኬ በጣም ይደብራል እውነት ለሰላም የቆመው አምላክ የማይተኛው እግዚአብሔር አምላክ ያስተካክልላችሁ እነዚህን ሰዎች ከመካከላችሁ ምንቅል አድርጎ ያስወጣላችሁ